ማሳሰቢያ፣ በዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆች የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህ ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑን እንወዳቸዋለን። ስራው ከወንዶች ጋብረን እንዝናናለን። እንደፈለግ ነው የምንሆነው። እንደመጣ ጋበዘን። እሷም ከአንዱ ጋር በጣም ይገብ ነበር። በጣም የሚያስጠላ ግንኙነት ነበረ፣ ማለት ሀይል ነበረው። በጣም ከባድ ነበር። ከተለያየ ሰው ጋር ማድረገውን ነገር እየቀነሰልኝ መጣ። ልክ ስራ እንደሚሰራ ሴት ተኳኩ እየወጣለሁ፣ ለባብሽ እወጣለሁ። እሱን ነበር የምጠብቀው። አስራ ስድስት ዓመት እድሜ የተማሪ ልጅ ነበርኩኝ። የስተኛ ክፍል ተማሪ ነበርኩ። ያኔ ነው ሰዎች ማለት በጎረቤትም እንደዚህ በአካባቢው ባለ ሰው አረብ ሀገር የሚሄድ ሀሳብ ወደ እኔ ይመጣው ማለት ነው። በዋናነት እህቴ ነበረች እዛ ሂደሽ ልክ እንደ ከሌ ልክ እንደ ከሌ ትለወጫለሽ። በቃ ከዚህ በኋላ ትምህርት ምን ይሰራልሻል? መጽሐፍ ማንበብ ከቻልሽ ምን ያደርግልሻል የሚል ነበረ። ሌላኛው እህቴ ደግሞ ትቃወመኝ ነበር። እና በዚህ መሀል እኔ ወደ አንዷ ተገለበጥኩኝና የሚሄዱን ሀሳብ ቀጠልኩበት ማለት ነው። አብዛኛውን እዛ ሀገር የነበሩ ሰዎች ብዙ ልጆች ወደ አረብ ሀገር እየሄዱ ነበር፣ እና ሲመለሱ በጣም ቆንጆ ነው አምሮባቸው ለቤተሰቦቻቸው ለውጥ አምጥተው ነበረ ሲመጡ የነበሩት። እና ያንን በማየት ነበረ እህቴም ወደ አረብ ሀገር እንዴት ለኔ የነገረችኝ ማለት ነው። እና ያው በጊዜው 23 ዓመት የሚል መታወቂያ አሰርቼ ሄድኩት። እድሜ ግን 16 ነበር። ባህር ዳር ወሄድኩኝ ፓስፖርት አወጣው ፕሮሰስ ጀመርኩ ማለት ነው። ከዛ ብዙም አልቆየም ወዲያውኑ ነው ወደ አረብ ሀገር የሚሄድ እድለ ይመጣል እና ከዛ ሲሄድ የእውነት የጠበኩት አይነት አልነበረም። አረብ ሀገር ሳውዲ አረቢያን ሄድኩት። የጠበኩት በቃ በጣም ደስ የሚል አምሮብኝ እኔ ሳልኩት፣ እነዛ የመጡትን ሰዎች ብቻ ነው በውስጡ ያለውን ነገር አልሳልኩትም። እና እንደነሱ ልብስ ምናምን ጭኝ መምጣት ምናምን የሚለው ሀሳብ ነበር ነበር በጣም ብዙ ስቃይ ነበረው አረብ ሀገር በጣም ማለት እንደምታስቢው አይደለም። አሁንም ለገጠር ላሉት ልጆች የሚያስቡት ቤተሰባቸው መርዳት ወይም ደግሞ የሆነ ገንዘብ አግኝቶ መምጣት ነው። የኔም ሀሳብ ያኔ የነበረው ግን አይደለም በፍጹም ብዙ ዋጋ የምትከፍይበት ሌላ እንዴት ልበልሽ የስቃይ አለ ማለት ነው አረብ ሀገር ማለት ያ ገንዘብ ይዘሽ የምትመጩ ገንዘብ ወይን ሻንጣ ሞልዘሽ የምትመጩ ልብስ ብዙ ዋጋ ተከፍሎበት ነው። ብዙ መስዋዕትነት አረብ ሀገር እያለው እንዳልኩሽ ገና ልጅ ነበርኩኝ። ገና ከቤት ከመግባቴ ጀምሮ ንክ አንደኛ ምንም አይነት ቋንቋ አልችልም፣ ሁለተኛ ምንም አይነት ትምህርት አልወሰድኩም። በጣም ከኛ የተለየ ዓለም ነው አረብ ሀገር ማለት ሁሉም ነገር ጥንቅቅ ያለ ማለት ነው። ሲቀጥል የሚገርምሽ ምግብ ራሱ እንዴት እንደሚበላ እንኳን አላውቅም ነበር። ያስቸግሩኝ ነበረ ወንዶቹ። በጣም በቃ እዚህ እንደሚወራው እንደዚህ እንደሚባለው ቀላል አይደለም። ብቻ አዎ፣ በጣም ብዙ ሰዎች አንድ ቤት ውስጥ ይኖራሉ። ለምሳሌ ልጅ፣ የልጅ ልጅ። ልጅ ማለት አንድ ልጅ አይደለም፣ አምስት ስድስት ልጆች ይሆናሉ፣ ከነ ባሎቻቸው፣ ከነ ሚስታቸው፣ ከነ ልጆቻቸው። የእነሱ አባት በጣም ያስቸግረኝ ነበር። ከዛም ባለው ያንን ሁሉ ነገር ጨርሼ ስመጣ ሁለት አመት ኮንትራቴን ጨርሼ ዳይንገ ብዬ ሊቀረኝ ደግሞ ቀጥታ ለእህቴ ነበር ሙሉ የሁለት አመቴ ሙሉ ሙሉን በቃስ ደሞዜን አካውንት ሰጠሁት። መጀመሪያ እንትን ሲልልኝ ከዛም የቀየርኩን ቤትን ቤትም እንደዛ የሰጠችኝን አካውንት ሰጠሁት። ከዛ በኋላ ለእኔ ማንም ሰው ደሞዝ ከፍሎኝ አያውቅም። ብወጥ ቀጥታ ወደዛ ባልኪ ይላካል። የሚገርምሽ ሪስቱን ሰጠኝ ነበረ። እኔ ስለ ዛሬ ሴት ይሄን ያህል እንደዚህ ይሆናል ብዬ ሀሳቡ ስለሌለኝ ወደ ቆሻሻ ውስጥ ነበር የምጥለው። ደረሰኝ ማለት ነው የያዡ ቦርሳ ውስጥ አስቀምጩ ይለኝ ነበር። ስልካው የነበረው ገንዘብ የትን ቦታ ላይ እንደዋለም አላቅም። ቆይ ነገ፣ ቆይ ዛሬ፣ ቆይ ከነጎዲያ። ስለዚህ ጭራሽ ሀሳብ እንዳነሳ አይፈልጉም ነበረ እህቴ ማለት ነው። ስለዚህ መጨረሻ ላይ ከነሱ ጋር ጸብ ውስጥ ገባው። በጣም አይለኛ ጸብ ውስጥ ገባው። እና በሰዓቱ ብዙ ነገሮች ተፈጠሩ። ከነሱ ጋር ፀብ ውስጥ ገባው፣ አው ክሰሽኝ ምናምን በቃ ማለት ያ አጋባቢው መነጋገሪያ ሆንኩኝ። በቃ ማለት ብዙ ተስፋ ነበረኝ እንዳልኩሽ ትምህርትን እየተማርኩ ነበር። እና ደግሞ በዚህ ሰርችው በተመለስኩት ገንዘብ ቢያንስ የራሴ ነገር ይሆንኛል ብዬ አስቤ ነበር የእውነት። እና ያ ነገር ሳይሆን ሲቀር የተገላቢጦች ሲሆን ሁሉ ነገሮች በጣም ተከፋው። ማለት እንደጠበቅኩት አልነበረም። ሁሉም ነገር ተገለባበጠብኝ። ማለት ትልቅ ተስፋ ነበረኝ ግን ሁሉም ራሳቸውን ነው ያወጡበት። ማለት ትዳር አላቸው፣ ልጆች አላት ይህንን ነገር ዋጋ የምትወስደው አንዱ ቴ ናት። አንዱ ቴ በብዙ ምዚ ውስጥ ያለችበት እና በጣም ከፋይ በጣም አዘንኩኝ። ከዛ ጓደኞች ነበሩኝ ከዚህ በላይ ብዙ ነገር ሳይፈጠር ይጂ በቃ ከእነሱ ጋር በምጣላበት ሰዓት እንደዚህ ሁና አብዳን የመጣችው በቃ የለቀቋት እንደዚህ አርገውባት ነው በሚሉኝ ሰዓት እኔ ደግሞ ስሜት መቆጣጠር አልችልም። ከእነሱ ጋር ድብድብ ውስጥ ገባለው። በዛ ምክንያት ወደ እስር ይገባ ማለት ነው። ከዛ ስልክ ነበረችኝ የርጌ እንደው ስልክ እሷን ሽጬ ነው ወደ እዚህ መጣሁት፣ ወደ አዲስ አበባ። ማንም የለኝም፣ ዝም ብዬ መጣው። አውቶብስ ተራ ደላላ ቤት አለ፣ እዛ ገባሁ። እንዳልኩሽ ስልኳን ሽጬ ትራንስፖርት ብቻ ነው የሆነችኝ በላም የለም ይጠጣም የለም። ከዛ እዛ ባሉ ሰዎች ጋር እየበላው እየጠጣው አቶ ብስተራ ደላላ ቤት። ከዛ መጀመሪያ ቃሊቲ ገብርኤል አካባቢ እቃ አጣቢነት ተቀጠርኩ። ይህ ትንሽዬ ሽሮ ቤት ናት፣ ከነመኖሪያቸው መኖሪያቸው ማለት ነው። ምግብም እሰራለሁ፣ እቃም አጥባለሁ። እዛ አምስቱ ሰራ። ከዛ በኋላ ጭማሪ ላይ አልተስማማንም፣ ወጣው። ተመልሼ አቶብስተራ መጣው። ቤት አልጋባው፣ ድጋ ነው። ከዛም ያው እዛም ሶስት ወር ሰራው። ናሁ ሰው ቤት ተመልሼ አሁንም አውቶብስ ተራ መጣሁኝና ደላላ ቤት እዛ ነው የማውቀው፣ ሌላ የትም ቦታ አላውቅም። ከዛ ነው ወደ ሙከጥሪ ሄድኩት። ሙከጥሪ ሙከጥሪ የምትባል ወደ ሰላሌ ማለት ነው። እዛ ሄድኩኝ። እዛ ስሄድ በቃ ይህ ሰው ቤት በጣም ሰልችቶኛል፣ አስጠልቶኛል አልኩኝና ቡና ፊ ተቀጥሬ ወደዛ ቤት ሄድኩ። ያው ግን የሆቴሉ ነው የምፈላው። እዛ ሆቴል ውስጥ ሴቶች ነበሩ ሴተኛ ዳሪዎች ማለት ነው። እና እኔ ደግሞ ቡና ቢሆኝ የሚሄድኩት እዛ ባለው በሰዓት አንድ ጓደኛ ነበረችኝ፣ በተለየ ሁኔታ እኔን የምትቀርበኝ ማለት ነው፣ እንደዚ አይነት ህይወት የምትሰራ እና ልጅቷ እዳ ነበረባት የአምስት ሺ ብር እዳ ነበረባት፣ እዛ ቤት ውስጥ በዳ ነው ተይዛ ያንን ብር እንድከፍልላትና ከዚህ እንድንሄድ መከረች። እኔ ደግሞ በሰዓቱ እዳ አለብኝ ስትለኝ ይህ እንደዚህ አይነት እዳ አልመሰለኝም ነበር። ማታ ማታ ለብሰው ሲገቡ ወንጁ ማቸው ምን እንደሚሰሩ አላውቅም ነበር እና በጣም አሳዝነኝ ነበር። ወደ ሌላ ቦታ ተንቀሳቀሽ ስራ እንዳልሰራኮ እነዚህ በዳ ይዘውኝ ነው። ልብሴንም እኔን ማውጣት አልችልም፣ ሁሉ ማውጣት አትችልም ከግቢው ግቢ ያለው ውጭ ራሱ ካርድ ለመግዛት አትወጣም ተሰው ትሄዳለች ብለው ስለሚያስቡ ማለት ነው። እና እኔ ነበርኩ ሁሉን ነገር ምገዛላት የተያዘችው በመጠጥ በምግብ ብዛት፣ ግን በመጠጥ ግን እኔ ያመሆኑን አላወቅኩም ነበር። በሰዓቱ አልገባኝ። እሷ የምትለኝ ከስራ ከሌላ ቦታ ነው ያመጡኝ፣ እና ጓደኛዬ እቃ ሰርቃ ቧቸው ነው እኔ የያዙኝ ነው የምትለኝ እና የእውነት እንደዛው ነበር እኔ የሚያመንኳት ከዛ ነው ያንን አምስት ሺህ ብር ማውጦች የሰጠዋት። ከዛ ነው ጣብ ላይ በስነ ስርዓት ከቤት ወጣን ማለት ነው። ከዛ ነው በቃ ልጅቷ እንደዚህ እንደዚህ የሚሰራበት ቤት አለ፣ በጣም ብዙ ብር ነው የምናገኘው፣ አሁን ከኔ ጋር ትሰሪያለሽ በቃ አንቺን የመሰልሽ ልጅ ምናም ስትለኝ፣ በሷ አብሬ ወደ ሳሪስ መጣል ማለት ነው። ስራው ከወንዶች ጋር አብረን እንዝናናለን፣ እንደፈለግን ነው የምንሆነው፣ እንደፈለግን ይጋብዙናል፣ የምንፈልገው ነገር ይገዝሉናል፣ ከዛ ብር ይሰጡናል ነው ያለችኝ። ምንም ማያሳስብሽም እኔ ያለው ምናምን በጣም ብዙ ሞራል ሰጠችኝ። ከዛ እኔም ወሰንኩኝ እና መጣሁ። በሰዓቱ የእውነት ወጣት አይደለው ደስተኛ መሆንባቸውን ጌጥ፣ የምፈልግባቸውን ነገሮች መግዛት፣ በጣም ቆንጆ መሆን ከእንደዚህ ከስቃይ የሚያድር ነገር ካለ ማለት እዛ ስትሰሪ ደክመሽ ነው የምትሰሪው ሰዓት ቀቅሎሽ የፈላው ብዙ ነገር ሆነሽ ነው ምሳሌ እኔ እንደዚህ ከሆነ ለምን እንደዚህ ለምን እንደሷ እንደሷ አልሆነም የሚል ሀሳብ ነበር ይመጣልኝ። ከዛ እሺ ብያት አሳምናኝ መጣው ማለት ነው። ሳሪስ መጣን የሆነ ቤት ተቀጠር። መጀመሪያ በጣም በቃ በጣም በጣም በጣም ነው የደነገጥኩት። በጣም ከልብስ አለባበሱ ጀምሮ ማለት አጭር ልብስ ነው የለበስኩት። ኩል ምትኩለኝ እሷ እራት ልብሱም የለኝም እሷ ከእሷን ያለበሰችኝ ከቦርሳ ዩዘናኝ ከመጣ ነው። እና በጣም ደነገጥኩኝ። ቤቱ ጨለማ ነው። ትንሽ የሚበራ መብራት ብቻ ነው ያለው። ከዛ በኋላ ቢራ አዘዘችልኝ አብረን ቁጭ አለን። ከዛ የሆኑ ወንዶች መጡ የቤቱ መስተናጋጅና ኃላፊ አብረው መጠጣት ጀመሩ። ከዛ በኋላ ይጨፈራል። ምን ይላል ከዛ በኋላ ይዞሽ እንዴ ለምን ትፈሪያለሽ? እንዴ እኔ አለው እኮ ምናምን፣ እኔን አታየኝም እንዴ ምናምን፣ እኔ ብላን ጨፍር ምናምን። ሙዚቃው በጣም ጭወታ አለው። ከዛ በኋላ መጀመሪያ ብር ሶስት መቶ ብር ተከፍሎኝ ናዳር የወጣሁት ከዛም በኋላ በቃ ተጠቃሚ ነው መጣ፣ ጋበዘን። እሷም ከአንዱ ጋ እኔም ከአንዱ ጋ ሄደ። በጣም ይገብድ ነበረ። በጣም ልብስ ጋማውለቁ ጀምሩ ሰውየውን አላውቀውም። በዛ ላይ ከመንካት ጀምሮ እና ምንም ነገር ሲለኝ፣ አንደኛ ውስጥ የፍርሃት አለ፣ ሁለተኛ ነገር በጣም እሱ ያው የለመደ ስለሆነ ምንም አልመሰለውም። እኔ ግን ፈራ ነበር። ው ልቅያ ምንድን ነው የሚያንከራፈፍሽ እንዴ ምን እየሆንሽ ነው? ገና ጀማሪ ነሽ እንዴ ዛሬ የምበላው የኖረ ነዋ ምናምን ይለኝ ነበር፣ እና የሚለው ነገር አይገባኝም ነበር አውልቅ ይችላል ከኃይለ ቃልም ስለነበረው አውልቃለ አውለኩኝ። ከዛ በኋላ መጠቀሚያ ራሱ ነው ያደረገው። በቃ ግንኙነት ውስጥ በጣም ያስጠላ ግንኙነት ነበረ ማለት። ኃይል ነበረው፣ በጣም ከባድ ነበር። ጠዋት ነጋ፣ ሰፈር እንደወሰደኝ እንኳን አላውቅም ነበር። እሱም ጠዋት ሄዷል ተነስቶ። በስልክ ደውዬ ነው ገና ያለውበትን ቦታ ነገር ያት መታይ ሁለት ቀን ሲሆን ሶስት ቀን ሲሆን እየለመድኩት የሚሄደው ነገር የለም። በዛ መሀል ከአንድ ልጅ ጋር ተዋወቅኩኝ። ጥሩ ጸባይ ያለው ያው ስራውንም ገና መጀመሪያ ስለሆነ ከአንድ ሰው ጋር ደጋግሜ መውጣቴ የሆነ መውደድ ነገር ወደሱ እንዲኖረኝ አደረገኝ ማለት ነው እና ሁሌም ከሱ ጋር አብሬ ሲሄድ እየወደድኩት ለምን ከእንዴላት ከተለያየ ሰው ጋር የማደርገውን ነገር እየቀነሰልኝ መጣ እና ለሱ ፍቅር እየሆንኩ መጣሁ፣ እና ደስ ይለኝ ነበር። በዛ አጋጣሚ ነው ከልጆች አባት ጋር የተዋወቅኩት። በቃ ሁሌም ልክ ስራ እንደሚሰራ ሴት ተኳኩዬ እወጣለሁ፣ ለባብሼ እወጣለሁ። እሱ ነበር የሚጠብቀው እና ሁሌም የሚመጣ ነበር። ከዛ ነው ከሱ ጋር አንድ ቤት ተከራይተን መኖር የጀመርነው ቤት ተከራይተን እየኖርን እየኖርን ደስ የሚለኝ ነገሩ ይህን ስራ እንድሰራ አይፈልግም። በቃ አብሮኝ ሁሉን ነገሬን አድርጎልኝ ነበር የምንኖረው። ግን ሁሌም በዚህ መሀል ውስጥ ኬት እንዳመጣሁሽ ታውቂያለሽ የምትለው ቃል በፍጹም ከኔ ቤት ጠፍቶ አያውቅም። በዛ መሀል በመጀመሪያ ጊዜ ደስተኛ ነበርኩ ሁለት ዓመት ላይ አብረን በፍቅር ደስተኛ ነበርኩ። ከዛ ሴት ልጄን አረገዝኩ ወለድኳት። ከዛ በኋላ ባለቤቴ የልጆች አባት በመሃል መጥፋት ጀመረ። ማለት የሚ- ነበረ። ከዛ ይጠፋል፣ አንድ ወር ምናም ቆይቶ ይመጣል። አሁንም ይሄዳል፣ አንድ ወር ምናም ቆይቶ ይመጣል። በዛ መሀል የቤት ኪራይ ይቸግረኛል። ልጅቷ አለች። ከዛ በኋላ ወደ ስራ ወጣለሁ። እንጅቷን ሰው ቤት አስቀምጣታለሁ። ልጅ የሚያሳድሩ ሀምሳ ሀምሳ ብር ምን ካላቸው ሰዎች አሉ። እዛ አሳድራታለሁ፣ ወጥቼ ችግርን እንሸፍናለሁ። ከዛ ደግሞ ይመጣል። በስራም ምክንያት እንደዚህ ሁኜ እንደዚህ ሁኜ ይለኛል። ከዛ እሺ ይቀመጣለሁ። ከዛ እሱ ከሄደ በኋላ ምርጫ ሰጣት። ሴቶች የተከራየውባቸው ሴቶች ናቸው አካባቢ ያሉ እና እንደዚህ ቆም ይሰራል ብለው ይዘው የወጡት አስፋልት ማለት ነው። አስፋልቱ ይበርዳል። በዛ ላይ ጨለማ ነው። ብዙ ሰው ያልፍበታል፣ ወንጀሉም የዚያን ያክል ነው። ከዛ በኋላ እሱ ሲመጣ እቀመጣለሁ ቤት። ከዛ በኋላ ልጅ የሚያደገች መጣች፣ እና ደግሞ በዛ መሀል ሌላ ልጅ ወለድ ከዛ በኋላ ትዳራችን አልቀጠለም። ምክንያቱም ሁሌ እሱ የሚለኝ ነገር ከነዛ ወንዶች የተሻለ እንዳልሆነ እየተሰማ ይመጣ ለምን ራስሽን በዚህ ውስጥ ትደብቅ ያለሽ። ከእንደዚህ አይነት ንግግሮች እኮ እነዛ ወንዶች ይሻሉሻል የሚል ጭንቅላቴ ውስጥ ይመጣብኛል። ከዛ በኋላ ልጄ በሆነ አጋጣሚ እሱ የሚናገራቸው ቃላቶች ትምህርት ቤት ሄዳ ኬጅን ጀምራል ያንን ቃል ትሳደባለች እና አስተማሪዋ ጠርታኝ፣ ለምንድን ነው ልጅሽ እንደዚህ የምትለው? በጣም ነው የደነገጥኩት። ይህን ያህል እኔን አልፎ እሷን እነግራታለሁ የሚለው የሚለው። የዛን ቀን ነው ለመጨረሻ ጊዜ ከሱ ጋር ለመለየት የወሰንኩት። አስተማሪዋን እንደዚህ ነው እንደዚህ ብሎኝ ነው አባሌ እንደዚህ ነው ልላት አልችልም። አይ ስለማታውቅ ነው። እዛ ሰፈር ውስጥ ባለጌ ባለጌ ልጆች አሉ ከነሱ ሰምታ ነው ብዬ ራሴ እንደበኩ ማለት ነው። ከዚያ በኋላ እሱም ሄደ፣ እኔም ወደ ህይወት የተመለስኩ ማለት ነው። የሞት ሞት እንደመሞት ነው። በተለይ ቤት ውስጥ ቤትሽ፣ ወደ ውጭ መውጣት ተመለሰሽ፣ እንደ አዲስ ወደኋላ፣ ከዛ እንደገና አዲስ ሰው፣ እንደገና አዲስ አስፋልት፣ እንደገና መብራት፣ መብራቱ አስፋልቱ በመጀመሪያ አደረገው። አሁን ሁለት ስለሆኑ አንዷን መውሰድ አልችልም፣ ወይም ሁለቱንም ይዤ ወደዚያ መሄድ አልችልም። ስለዚህ መጀመሪያ የማደርገው ሰራተኛ ማምጣት ነው። ቤቴ ውስጥ የሚሸጥ ቃይ ጠፋ፣ እሸጥና ወንጅ ባስ ሊሆን ይችላል፣ ወይም ቴሌቪዥን ሊሆን ይችላል። ሽጭ መጀመሪያ ማመጣው ሰራተኛ። በዛ መሀል ነው ይህንን ድርጅት ያገኘሁት። ከዛ ወደዚህ እመጣለሁ። አሁን አዲስ ህይወት እየጀመርኩ ነው። እልልታ ውስጥ ነው ያለሁት። በጣም በደስተኛ ነኝ። ብዙ ነገር ቀየረው። በመጀመሪያ ደረጃ በጣም በጣም በጣም አእምሮዬን በትክክል ማለት ነው። ምን እንደማስብ እንዴት እንደነበርኩ ይህን ነገር እስከየት እንደሚሄደው በደንብ አእምሮዬን በቃ የሆነ ክፍት አድርገው የሚያሳዩ። እልልታ ውስጥ ከመጣው ህይወቴን የተማርኩበት ከልጅ ነበራት ከዛ ልጅቷ ራሷን እናቷን ስትሆን መጀመሪያ ልቤን የነካኝ ታሪክ ማለት ነው የእናቷን ስራ ስትወስ ያለን በጣም ከባድ ነበር፣ መስማቱ ምክንያቱም መጀመሪያ ልጅ ሴት ልጅ ናት፣ እና አሁንም ቢሆን እኮ በዛ ከቀጠል ይህን ማትሆንበት ምክንያት የላትም። በልልታ ውስጥ ብዙ አእምሮ ውስጥ የተሰሩ ነገሮች አሉ። ከልጆች ጋር ሰላም ፈጥር ያለው ከስራው እንትንና ከባለቤት ጫናም በላይ አእምሮ ውስጥ ብዙ ነገሮች ነበሩ። ሁለተኛ ነገር ደግሞ በሙያ አሁን ሙያ ምሰለጥ ነው፣ እኔም ሰለጥ ነው፣ ጽዳት ነው፣ ቤት አያያዝ ወደፊት በዛ ሙያ ውስጥ ብዙ ለመስራት አስቤያለሁ እና ደግሞ በዚህ አጋጣሚ እነሱ ሳላመሰግን አላለፍም። እንደዚህ አይነት እህቶች መሄጃ ያጣችሁ፣ ከምንም በላይ በዚህ ህይወት ውስጥ ያላችሁ ሴቶች ራሳችሁ እንድትቀይሩ መክራለሁ። እኔ አሁን ራሴን በሙሉ በሙሉ በእርግጠኝነት ራሴን ለስራ አዘጋጅቻለሁ በትክክል ማለት ነው። አሁን እኔ መቀየር የምፈልግባቸው ነገሮች በንግድ አለመሰማራት ነው የምፈልገው በራሴ እንቀሳቀሳለሁ። ካልስ ባንቶች እሸጣለሁ። ለምን ነግጄ ራሴ ነገ ሌላ ቦታ ላይ ማግኘት ነው እምፈልገው።